ተከብራ እንድትኖር የሚጠብቋት የሰዎች ሁሉ ባለውለታ የመከላከያ ሰራዊት ቅን አገልጋዮች ናቸው። ሀገርን ከራሳቸው ያስቀደሙ ከመጀመሪያም ራሳቸውን ለመሥዋዕትነት ያጩ ናቸው። ታዲያ እነርሱን ለማዝናናት፣ ለማገዝ፣ ለማንቃት ብዙ የኪነጥበብ ባለሙያዎች አጋርነታቸውን ያሳያሉ። ኢትዮጵያ ለበርካታ ዘመናት ከቅርብም ከሩቅ የሚሰነዘሩባት የነበሩትን ጥቃቶች መክታ በመመለስ ክብሯን አስጠብቃ እንድትኖር መከላከያ ሰራዊቱን በማንቃት ረገድ የኪነ ጥበብ ወይም የሙዚቃ ሚና ከፍ ያለ ነው። ዛሬም የሀገር ሰላም ማስከበር ስራ ላይ የኪነ ጥበብ ባለሙያዎች አጋርነታቸውን እያሳዩ ነው። የመጀመሪያውን ወታደራዊ ሰልፈኛ ሙዚቃ ባንድ ስራ ያስጀመረ የመጀመሪያውን ክቡር ዘበኛ ኦርኬስትራ የተመሰረተበትን የመጀመሪያ ወታደራዊ ጋዜጣና ራዲዮ እውን ያደረገበት አንጋፋ ባለሙያዎችን ያፈራና ውዝዋዜን ከዘመናዊ ሙዚቃ ጋር አጣጥሞ ለመድረክ ያበቃ በኢትዮጵያም በአፍሪካም የመጀመሪያውን ጦር በዓለም አቀፍ ግዳጅ ያሰማራ አንጸባራቂ ድል ለዓለም ያሳየ የክቡር ዘበኛ ሙዚቃን በመጎብኘት የኪነ ጥበብ ባለሙያዎች ክንዳቸውን አበርትተዋል። ጀግንነታቸውን አስታውሰዋል። ልክ እንደ ቀድሞ ውጤታማ የጦር መኮንኖችን ጦር ገንብቶ በመቶ የሚቆጠሩ መኮንኖችን እንዳፈራው ሌሎች የጦር ክፍሎችን፣ ወታደራዊ ሙዚቃዎችን አሰልጥኖ ለፍሬ እንዳበቃ ሁሉ አሁንም አንጋፋና ወጣት ድምፃውያንን፣ የሀገሪቱን ሰላም ለማስከበር ደፋ ቀና የሚለውን ሰራዊት ለማጀገን በክቡር ዘበኛ የሙዚቃ ክፍል ውስጥ ልምምድ አድርገዋል።

በክቡር ዘበኛ ኦርኬስትራ ሙዚቃ ሽኝት ተደርጎ ጦር ኃይሎች በሚገኘው የኢፌዴሪ መከላከያ ሰራዊት ሁለገብ ህንፃ ጎብኝተው ያሰባሰባቸውን ያገናኛቸውን አንድ ያደረጋቸውን ሀሳብ እያብሰለሰሉ ቅድሚያ ለእናት ሀገር ኢትዮጵያ ብለው ጉዞ ጀመሩ። የኮርሶ ኮንቲጀንት ማሰልጠኛ ተቋም በ1968 ዓ ም የተመሰረተ ሲሆን እስከ 1983 ዓ ም ድረስ መሪ የማፍራት ተልእኮውን ሲወጣ ቆየ። ከዛ ወዲህ በተለያዩ ስያሜዎች ወታደራዊ ስልጠናዎችን የሰጠ ሲሆን ከታህሳስ 30 2009 ዓ ም ጀምሮ ለሰላም ማስከበር ተልዕኮ ስልጠና እየሰጠ ሲሆን በዚህም በርካቶችን አሰልጥኖ ሰላም ለራቃቸው ሀገራት በማሰማራት ላይ ያለ ሲሆን በተጓዳኝ የመከላከያ ተኪ ኃይል ለማፍራት ድርብ ተልእኮ ተቀብሎ አራተኛ ዙር ምልምል ሰልጣኞችን በማሰልጠን ላይ ይገኛል። ለእናት ሀገር ኢትዮጵያ በሚል መርህ 560 ኪሎ ሜትርን አቋርጠው እዚህ ኩርሶ ማሰልጠኛ ተቋም ውስጥ ተገኝተዋል። የተለያዩ አንጋፋና ወጣት ድምፃውያን ሰራዊታችንን ለማንቃት የሞራል ስንቅ ለመሆን ነው እዚህ የተገኙት። ምን ይመስላል የሞራል ስንቅነቱ፣ የሰራዊቱ መነሳሳት? በተለይ ኪነ ጥበብን ስናነሳ ኪነ ጥበብና እንግዲህ የሰራዊት ሙያ ምን ያገናኘዋል? እንዴት ነው የሞራል ስንቅ የሚሆነው ስንል ቃኝተናል። አብራችሁ ነው

የሚባሉትና በአሁኑ ወቅት የዘመናዊ ሙዚቃ ባንድ ሲነሳ በቀዳሚነት የሚነሳውና የበሳል ሙዚቀኞች ስብስብ ያለበት ተወዳጁ ዛይን ባንድ የኢትዮጵያ ጉዳይ ጉዳይ ነው ብለው እናንተን ለማስደሰት መሃላችሁ ተገኝተዋል። በነገራችን ላይ ዛሬ እዚህ የመጡት ታዋቂ ድምፃውያን በከፍተኛ ደረጃ በሀገራችን ኢትዮጵያ ታዋቂ የሆኑ ድምፃውያን ሲሆኑ ለሀገራችንና ለመከላከያ ሰራዊታችን ካላቸው ፍቅር የተነሳ ከፊሎቹ በአውሮፓና በአሜሪካ የነበራቸውን የሥራ ስምምነትና ሥራ በማቋረጥ እናንተ መሃል የተገኙ ሲሆን በኢትዮጵያ ውስጥ የሚገኙ ታዋቂ ድምፃውያኖቻችንም የዕለት ተዕለት ሥራቸውን በማቋረጥ ለዛሬዋ ቀን ከፍተኛ ዝግጅት እያደረጉ መቆየታቸውን ስገልጽላችሁ ለሀገራችን ኢትዮጵያ የመከላከያ ሰራዊት አባላት ምን ያህል ከበሬታና ፍቅር እንዳላቸው በግልጽ የሚያሳይ ነው። ውድ ሀገራችንን ለረጅም ዓመታት ሰንደቅ ዓላማዋን ከፍ አድርጎ ሲያውለበልቡ ለዓለም ሕዝብ ባላቸው ሙያ ኢትዮጵያዊነትን፣ አንድነትንና ፍቅርን የሰበጉ በአስቸጋሪ ሁኔታ ውስጥ እንኳን ስለ ሀገራችን በሙያቸው መስዋዕትነት ሲከፍሉ የኖሩ ጀግኖቻችን ዛሬ ሀገራችን በተረካ ችግር ባጋጠማት ጊዜ ዛሬም ቢሆን ለሀገራችን አለን፣ ለትውልድ ስንቅ እናሰንቃለን፣ እኛም ለሀገራችን ወታደር ነበር፣ አሁንም ወታደሮች ነን ብለው በመካከላችን በመገኘታቸው በሰላም ማስከበር ማዕከል ሁርሶ ኮንቴንጀንት ትምህርት ቤት ስም እንኳን ደህና መጣችሁ እላለሁ። የመጣሁት እንግዲህ ሀገራችን በጁንታው በኃይል ስለተጠቃና ክብሯ ስለተነካ ይህንን ወጣት ትውልድ ቀርጸን አስተካክለን አሰልጥነን ለግዳይ ለማዘጋጀት በሚደረገው ተሳትፎና ከዛም ባሻገር እኛ የሚፈለግብንን አስተዋጽኦ ተሳትፎ ለማድረግ ተዘጋጅቼ ነው የመጣሁት። ከሰባ አምስት ጀምሮ የመጀመሪያው ዙር ብሔር ትድና ሲጀምር የመጀመሪያው አሰልጣኝ በባሌ ጎባ ታጠቃ አራት ቆየው ከዛ የመጨረሻ እስከ 83 ዓ.ም በብርሸለቆ ማሰልጠኛ ያ ያሳለፍኩት በአብዛኛው በአሰልጣኝነት ነው ያሳለፍኩት። ከዚህ በፊት በደርግ ሰዓት ላይ የሀገር መከላከያ ሰራዊት አባል ነኝ። በአሁኑ ሰዓት ላይ ተመልሰን እንደገና በድጋሜ አገሪቱ በጠራችልን ጥሪ መሰረት ልናገለግል ዝግጁ ሆኜ ነው ወደዚህ ቦታ ላይ የመጣሁት። ይሄ ነው በጣም የሚያሰኝ። በተለይ ደግሞ ይሄ ወጣት ፍጹም ተነሳሽነት ሀገራዊ ፍቅር ያለው ወጣት ሆኖ በማግኘቴ ከፍተኛ ሞራልና ስሜት አለ በጉያ በተለያየ ስርዓት ሰርቻለሁ አገልግያለሁ። እማገለግለው ግን ለስርዓቱ ሳይሆን ለአገሬ ነው። በ1999 የኢትዮ ሶማሌ ጦርነት በግንባር ቀደምትነት ድንበር ላይ ነበርኩኝ እየተዋጋው ድልን ማብሰር ለሀገራችን እንችለናል። ከዛም ቀጥሎ በነበሩ ጦርነቶች ውስጥ ነበርኩኝ። ነገር ግን በዛ ውስጥ የኪነ ጥበብ ባለሙያዎች ሚና የላቀ ነበር። በየግንባሩ መጥተው አንጋፋ የተባሉት ስመጥሩ የተባሉት በአገራችን ውስጥ ኮኮብ የተባሉት የኪነጥብ ባለሙያዎች በየግንባሩ መጥተው መስዋዕትነት እስከ መክፈል ደርሰው ሰራዊቱን በማጀገን ሰራዊቱን ለውጊያ በማዘጋጀት ሰራዊቱን የአገር ፍቅር ስሜት በማስታጠቅ የተጫወቱ ሚና የላቀ ነው። የቀድሞ ሰራዊት አባል ነኝ። ከዛሬ 30 ዓመት በፊት በኤርትራ በረሃዎች በተለያዩ ግንባሮች እየተዋጋን ነበር ለሀገር አንድነት እና በአሁኑ ሰዓት ደግሞ ጠላት በከፈተብን ጦርነት መሰረት ሀገር ጥሪ ስታደርግልን ምላሽ በመስጠት እዚህ ከትግሉ ጋር ተቀላቅለናል ማለት ነው። የዛሬ የዛሬ 43 ዓመት ነው የመጣሁት። አሁን እንደገና ደግሞ ተመልሼ ለማሰልጠን ነው የመጣሁት። ሀገ ኪነ ጥበብና ሰራዊት አይለያዩም። ሞራል ስንቅ ነው ለእኛ ማለት ነው። ስለዚህ አሁን እናንተ ባትመጡ ራሱ በፊት የነበረ ሙዚቃ እየከፈተን የድሮ ሙዚቃዎቹን ማነሳሳት የሚሆኑ ኪነ ጥበባት እኮ አሁን ለኛ ውጊያ ላይ ራሱ ሲትገባ ሞራል የሚሰጠው አይዞ የሚለው ሙዚቃና ሰራዊቱ አይለዩም ማለት ነው። አንድ ገጽታ ነው። አሁን እዚህ ያየኋቸው የኪነ ጥበብ ባለሙያዎች እውቅናንቱ የተባሉ በሀገራችን ውስጥ ኮኮብ አርቲስቶች ናቸው። ይህንን ሰራዊት በማነቃቃት ደረጃ ሚናቸው የላቀ ነው። የብሔራዊ የሀገር ፍቅር ስሜት በመፍጠር ጀግንነትን በመፍጠር ነገ በጥላት ላይ ድልን ተጎናጽፎ ለሀገር ከማብሰር አንጻር የሚፈለግባቸውን ሚና ለመጫወት የሚያደርጉት በዚህ ሰው ልጆች ለኑሮ በጣም ከባድ በሆነ የአየር ጸባይ ውስጥ በዚህ ሰዓት ጠራራ ፀሐይ ነው ያው በኦጋዴን በረሃ ውስጥ ስለዚህ፣ የሚናቸው በጣም የላቀ ነው። እናከብራቸዋለን። ምን ጊዜም ለአንድ ሰራዊት ቅስቀሳና ፕሮፓጋንዳ ያስፈልገዋል። በዚህ ቅስቀሳ ላይ ደግሞ የኪነት ባለሙያውም ወይ አርቲስት በጣም ወሳኝ መሆኑ ተገንዝበው በራሳቸው አነሳሽነት ለዚህ ደረጃ ሰራዊቱን በማብቃታቸው እጅግ በጣም ነው የተደሰቱ። ለቆምለት አላማ በጽናት እንዲቆም አድርገውለታል። ተነሳሽነቱ እንዲጨምር ያደርጉታል። ፍጹም የሆነ ሀገራዊ ስሜቱን በጣም ከፍተኛ መልኩ ነው የሚያጎለበቱለት። ሁለተኛ ህዝቡ ከራሱ እንደዚህ ኪነቶች ኪነጥበብ መጥተው ወጣቱን ወታደሮቹን በሚያነቃቁበት ሰዓት ላይ ዜጎች ከጎኑ እንደቆሙ የቆሙበት አላማ ትክክለኛ መሆኑ ያረጋግጣል።

ሁሉም በአንድ ስሜት እየጨፈረ ነው። ለወደፊት ግዳጅ እየተዘጋጀ ነው። አሁን ያለው መነቃቃት

ውትድርና በጣም የሰለጠነ ሰው ሙያ ነው። ስልጡን የማህበረሰብ ክፍል ያለበት ነው። እዚህ ቦታ ላይ አስተሳሰቡ፣ አመለካከቱ፣ ሕጋዊ ስርዓቱ ሁሉ የተለየ ነው። ይሄን ደግሞ በሀገራዊ ፍቅር ስሜት እንዲዳሰስ ማድረግ ደግሞ ጥበብ ይጠይቃል፣ አስተዋይነት ይጠይቃል። ስለዚህ ኪነ ጥበብ ሰዎች ይሄንን ተጠቅመው ለዚህ የሚያስተላልፉት ነገር ታላቅ ውጤት እንደሚያመጣ ነው። አርቲስቱም እያንዳንዱ ሁሉ ተሰባስቦ ሀገርን ለማዳን በዚህ አይነት ሁኔታ ነቅቶ በማየቴ እጅግ በጣም ደስተኛ ነኝ። ይሄ ጉዳይ ሊቀጥልበት ይገባል፣ ምክንያቱም ሀገር ከሌለ ምንም የለም። ምክንያቱም ዝም ብሎ ሁሉም እጁን አጣጥፎ መቀመጥ የለበትም። ባለው አጋጣሚ ያለውን ድርሻ ማበረከት አለበት እላለሁ መምጣቱ መምጣት አለበት። መከላከያ ሰራዊት መቀላቀል መቻል አለበት። መከላከያ ሰራዊት ተቀላቅሎ ኢትዮጵያን ማገዝ ማዳን፣ ኢትዮጵያን ማበርታት፣ ኢትዮጵያ ለወደፊት ብልጽግና ማዘጋጀት መቻል አለበት። ከዛ ባለፈ ህዝቡ በሌላ ድጋፍ መቀጠል መቻል አለበት። የሚያስፈልገው የሎጂስቲክ ድጋፍ አለ፣ የሚያስፈልገው የሞራል ድጋፍ አለ። በዚህ መንገድ ቢቀጥል የኪነ ጥበብ ባለሙያው በዚህ መንገድ ማበረታታት፣ ህዝቡን ማነቃቃት፣ ሰራዊቱን ለተሻለ ግዳጅ እንዲሄድ በዚህ መንገድ ማበርታት የተሻለ ነው ብዬ አምናለሁ። ኢትዮጵያ ታፍራ ተከብራ ለዘላለም ትኖራለች። በአጭር ጊዜ የኢትዮጵያ ሰላም ተረጋግጦ ወደ ከፍታዋ ወደሚመጥናት ይህንን ህዝብ ወደሚመጥን የእድገት ደረጃ እንደርሳለን። ጠንካራ ሰራዊት እየተገነባ ነው። ይህንንም ይደረጋል። እነዚህ አሁን ከውስጥ ለፈለቁ ብቻ ሳይሆን ኢትዮጵያን ለመድፈር ለሚያስቡ ሁሉ ትምህርት የሚሰጥ ሰራዊት እየተዘጋጀ ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። ስላየናችሁ ደስ ብሎናል። የሁላችንና እናት ናት ልዩነት ሙዚቃ ለሀገር ጠባቂዎች የእናት ሀገር ፍቅርን አጉልቶ የሚያስታውስ ከመዝናናት ባለፈም ደምን የማሞቅ ኃይል ያለው ነው። በኢትዮጵያ የሙዚቃ ባለሙያዎች የሆነውም ይሄ ነው። በክቡር ዘበኛ ሙዚቃ በሀገር ፍቅር ቅስቀሳ አልፎ የዚህ ዘመን አንጋፋና ወጣት ሙዚቀኞች ከተዝናኖት ላቅ ያለ ኃይል ያለውን ሙዚቃ ለመከላከያ ሰራዊታችን ሲያቀርቡ ቆይቷል። ይህም ይቀጥላል።